ብለን ነው ምን ጸልየው፣ እኛም የበደሉንን ይቅር እንደምንል አቤቱ ጌታ ሆይ ይቅር በለን ብለን መለመን መቻል አለብን። ምክንያቱም ሰው ኃጢአተኛ ነው፣ በደለኛ ነው። በጉዞዎች ውስጥ እግዚአብሔርን ማሳዘኑ አይቀርም። አልቦ ንጹህ በቅድሜ ይላል መጽሐፍ። በእግዚአብሔር ፊት ንጹህ የሆነ የለም ከእመቤታችን በስተቀር። ስለዚህ በኃጢአት መቆሸሻችን ስለማይቀር መውደቃችን ስለማይቀር በኃጢአት ውስጥ የምንጓዝ ሰዎች ስለሆነ ሁልጊዜ ስንጸልይ በደላችንን ይቅር በለን ብለን መለመን አለብን። ነገር ግን እግዚአብሔርን በደላችንን ይቅር በለን ብለን የምንለምን እኛ፣ እግዚአብሔር ራሱ መድኃኒታችን ኢየሱስ ክርስቶስ እንዳስተማረን የበደሉንን ምን እንደምንል፣ ይቅር እንደምንል። ሰው ይቅር ካላለ ይቅር አይባል መጽሐፍ ነው የሚለው። እኛ በእግዚአብሔር ፊት ቆመን ጌታ ሆይ የሰራነውን ኃጢአት በደላችንን ይቅር በለን ብለን ከለመንን የመጀመሪያው መስፈርት እኛ የበደሉንን ምን ማለት አለብን። መቼም የበደልናቸውን አይደለም፣ ምን ያሉንን፣ የበደሉንን የበደሉንን ይቅር ብለን በእግዚአብሔር ፊት መቆም መቻል አለብን። ስለዚህ ጸሎት ሪፖርት አይደለም በእግዚአብሔር ፊት የሚቀርብ ሪፖርት አይደለም። ወይ በሆነ ኃላፊ ፊት የሚቀርብ ሪፖርት አይደለም። ልብና ኩላሊትን በሚመረምረው በእግዚአብሔር ፊት የሚቀርብ መስዋዕት ነው። መስዋዕት ደግሞ ንጹህ መሆን አለበት። የእግዚአብሔር ልጆች እንደምታውቁት በአቤልና በቃየል መካከል የነበረው ልዩነት፣ ሁለቱም የአዳም ልጆች ናቸው። ወደ እግዚአብሔር ቀርበው እግዚአብሔር ልመናቸውን እንዲቀበልና እንዳይቀበል ምክንያት የሆነው የመስዋይታቸው ንጽህና አቤል እግዚአብሔር ንጽሐ ባህሪ ነው አለ ንጹ ነው እግዚአብሔር ስለዚህ ወደ እግዚአብሔር የሚቀርብ ነገር ባህሪውን የሚገልጽ መሆን መቻል አለበት ንጹህ መስዋይት ለእግዚአብሔር ማቅረብ አለብኝ አያችሁ ለእግዚአብሔር የሚቀርብ ነገር ንጹ መሆን አለበት ጸሎት ንጹ መሆን አለበት ማለት ጸሎት መስዋዕት ነው። በእግዚአብሔር ፊት የሚቀርብ መስዋዕት አቤቱ ጌታ ሆይ ማረኝ ልንል ነው። የእኛ መስዋዕት የአቤል መስዋዕት እንዲሆን እግዚአብሔር በብሩህ ገጹ እንዲቀበለው ከፈለግን መስዋዕታችን ንጹ መሆን አለበት። ቃየልን ግን ተመልከቱ። ቃየል ምንድን ነው ያለ? እግዚአብሔር አይበላል፣ አይጠጣል። ስለዚህ የማቀርበው መስዋዕት ካለው ነው አለ። አቤል እረኛ ነው። ለእግዚአብሔር ያማረውን ነገር ይዞ መጣ። ያማረውን ነገር ቃየል ደግሞ ምን ያለው እንደ አሰሱን ገሰሱን ይዞ ወደ እግዚአብሔር መጣ። እግዚአብሔር ንጽሐ ባህሪ ስለሆነ የተመቸው ከልብ የሚመነጨው ንጹሕ ንጹሕን መስዋዕት እግዚአብሔር ከአቤል ምን አደረገ በብሩ ገጽ ተቀበል የቃይል ቅናት የሚነሳው እግዚአብሔር የአቤልን መስዋዕት ስለተቀበል ነው። የእግዚአብሔር ልጆች ዛሬ ወደ እግዚአብሔር ቤት ከመጣችሁ ከመጣ በእግዚአብሔር ፊት ከቆምን፣ ለእግዚአብሔር ልመናን የምናቀርብ ከሆነ፣ ከእግዚአብሔር ጋር ልንነጋገር ከፈለግን ጸሎት ብሂል ተናግሮ ምስለ እግዚአብሔር ስለሆነ ሰው ከእግዚአብሔር ጋር የሚነጋገርበት መሳሪያ ሰው ወደ እግዚአብሔር የሚቀርብበት መንገድ ስለሆነ ጸሎት። ሰው ወደ እግዚአብሔር ሲቀርብ ምን ማድረግ አለበት? ንጹሕ መስዋዕት እንደ አቤል ይዞ መቅረብ አለበት። ምን ማለት ነው? ህድ ግለን አበሳነ ወጌ ጋይ ኃጢአታችንን፣ በደላችንን ይቅር በለን ማለት ያስፈልጋል። ግን ስንል እግዚአብሔር ደግሞ ይቅር እንዲለን ምን ማድረግ አለብን? አለ የበደሉንንም ምን እንላለን እኛ ይቅር እንዳለን እግዚአብሔር የሚዘበትበት አምላክ አደለም፣ ይላል መጽሐፍ። ምክንያቱ ውስጥ እግዚአብሔር ልብን ኩላሊትን ይፈትናል። ይፈትን እግዚአብሔር ልብ በወኩል ያጠ ይላል ዳዊት። እግዚአብሔር ልብና ኩላሊትን ፈትኖ ልባችን የተመላለሰበትን ነገር አይቶ የሚፈርድ ጌታ ነው። ስለዚህ ቆመን እግዚአብሔር ፊት የበደሉንን ይቅር እንደምንል ካልን ካላል ሳንል መተን ከሆነ እግዚአብሔር ላይ ምን እያደረግን ነው? እየዘበትን ነው። እግዚአብሔር ደግሞ የሚዘበትበት አምላክ አይደለም። ስለዚህ በደላችንን ይቅር በለን ብለን መለመን ይገባል። ይቅር በለን እኛም የበደሉን ይቅር እንደምንል የዛሬው ትምህርታችን ሁልጊዜ